በመድረኩ የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንዳሉት የበጀት ዓመቱ ዘጠኝ ወራት አፈጻጸም ከእቅድ በላይ የተፈጸመበት እንደሆነ ተናግረዋል። ይህም ምቹ የንግድ ከባቢን መፍጠር በመቻሉ መሆኑን ተናግረዋል። በኦንላይን ንግድ ምዝገባና ፍቃድ ለ26 ቢሊዮን ተገልጋዮች አገልግሎት መሰጠቱን ገልጸው አፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 722000 ብልጫ እንዳለው ተናግረዋል። ኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም አማካኝነት የሚሰጠውን ግልጋሎት የዛሬ አመት 2016 ሙሉ አመት የ12 ወሩ 2.4 ሚሊዮን ንግድ ማህበረሰብ ተጠቃሚ የነበረው አሁን በ9 ወሩ ብቻ 2.6 ሚሊዮን ተሻግረናል። ይህ ማለት ከአምና ተመሳሳይ ወቅት ጋራ፣ ከአምና 9 ወር ጋራ 722000 አካባቢ ተጨማሪ ግልጋሎት መስጠት የተቻለበት፣ ከዚህ የሚገኘው ገቢም አምና 500 ሚሊዮን ብቻ የነበረው አሁን ወደ 1.45 ቢሊዮን አካባቢ ደረስንበት ነበር ብሎ መውሰድ ይቻላል። አገልግሎቱም ከጊዜ ወደ ጊዜ በጣም ቀንም ሌሊት የሚሰራ የተገኘው ውጤት ነው። በበጀት አመቱ ዘጠኝ ወራት ከውጭ ንግድ ከአራት ነጥብ አምስት ቢሊዮን ዶላር በላይ መገኘቱን ጠቅሰው በውጭ ንግድ የተገኘው ውጤት በኢትዮጵያ ታሪክ የመጀመሪያው መሆኑንም አመላክተዋል። በበጀት አመቱ መጨረሻ ከስድስት ቢሊዮን ዶላር በላይ ከውጭ ንግድ ለማግኘት ጥረት እየተደረገ መሆኑንም አንስተዋል። እንዲሁም የዘርፉን አፈጻጸም ከፍ ያደረጉ ከሀያ አምስት በላይ መመሪያዎች ተግባራዊ መደረጋቸውን ጠቅሰዋል። ከቅዳሜና ድ ገበያ አንጻርም ባለፉት ዘጠኝ ወራት 374 ተጨማሪ ገበያዎች ወደ ስራ መግባታቸውን ገልጸው የዋጋ ግሽበትን በመከላከል ረገድ ጉልህ አስተዋጽኦ እያበረከቱ መሆናቸውንም ጠቁመዋል። ከውጭ ንግድ አንጻር 4.5 ቢሊዮን እና ከዛ በላይ አሜሪካን ዶላር በ9 ወር ገቢ ማግኘት ተችሏል። 2010 የለውጡ መንግስት ወደ ስልጣን በመጣበት ዓመት አመታዊ ኤክስፖርት አፈጻጸም 2.6 ቢሊዮን ነው የነበረው ሙሉ ዓመት በ9 ወር ግን 45 በቤት ዓመቱ መጨረሻ ከስድስት ቢሊዮን በላይ የላቀ ገቢ ለማግኘት ጥረት እየደረገ ይገኛል። ከአፍሪካ አፍሪካ ነጻ የንግድ ቀጠና በተያያዘም የታሪፍ ማስማማት ስራዎች መከናወናቸውን ጠቁመው ለአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ ስትራቴጂ መዘጋጀቱንና ይህም በመጽደቅ ሂደት ላይ እንደሚገኝ ገልጸዋል። በበጀት ዓመቱ የተመዘገቡ ውጤቶች በማጠናከር በቀጣይ የላቀ ውጤት ለማምጣት እንደሚሰራም አረጋግጠዋል። የአፍሪካ ነጻ ንግድ ቀጠና ትግበራ የትግበራ ስትራቴጂው ተዘጋጅቶ መጽደቅ ሂደት ላይ ይገኛል። የታሪፍ ሀርሞናይዜሽን ስራ የኤች ኤስ ኮድ ታሪፍ ሀርሞናይዝ ሀርሞናይዝ ማድረግ ስራ ጨርሰነዋል። ታሪፍ ቡክ የሚባለውን ለማሳተም በመጨረሻ ምዕራፍ ላይ ለሚኒስትሮች ምክር ቤት ቀርበን ውሳኔ በመጣበቅ ላይ እንገኛለን። ያ ከጸደቀ የሙከራ ንግድ ለመጀመር ጥረቶች ይደረጋሉ።